የምትመኙት ምኞት ደስ ይላል፣ እውነት ለመናገር ማለት ነው። ምኞታችሁ ደስ ይላል፣ ምክንያቱም ነገ ተነገወዲያ የሚሆን ነገር ስለሆነ ማለት ነው። ይሄ ያስደስታል እንጂ አያስከፋም ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና ትናንትና ሩታዬ በተናገረችው ነገር ብዙዎቻችሁ እየተቻችሁ ትገኛላችሁ። ምንድ ነው ከአብሮሽ እንትን ተሾ የለሞ ከፈለገው ጋራ ቢሆን መብት እኮ ነው፣ ወተሽ ለምን ደግሞ እንትን ትያለሽ እያላችኋት ነበር ማለት ነው። እንዲህ ምንም ቢሆን እኮ ነገ የልጁ አባት እኮ ነው። ምኑ ናችሁ ነው? ነገ አብሮ ይሆናሉ እኮ። ምኑ ናችሁ ነው? ይሄ እኮ የሰው ልጅ እኮ መልሶ ደግሞ ይገናኛል። እነሱ ደግሞ ልጅ አፈሩ አይደል? ይገናኛሉ። እና ዝም ብላችሁ ሩታ ባትተቿ ታሪፍ ነው ብዬ ነው የማስበው። ነገ ይገናኛሉ፣ እውነት ለመናገር እና ሌላው ነገር ደግሞ ዛሬ ወደዛም ስገባ፣ ሩታ ወለደች፣ እዛ ጋም ስሄድ፣ ሩታ ወለደች። እንዲህ ነገር እንዴት ነው ሩታ ከወለደች በቤቷ ሸርት ታደርጋለች ብዬ እኔ በቤቷ ሄርኩኝ በቤቷ ሼር አላረገችም። ቲክቶክ ላይ ስገባ ግን ሩታዬ ወልዳለች፣ ሩታዬ ወልዳለች የሚል ነገር አየሁኝና እንዲ እውነት ምርች ልጅ ወልዳ ነው እንዲ እግዚአብሔር ይመስገን አልኩኝ ማለት ነው። እና በነገራችን ላይ የተመኛችሁት መግኘት ይሆናል አይቀርም ብዬ ነው ማስበው ማለት ነው። ሰላም እንዴት ናችሁ? ደህና ናቸው። አቤ ናይ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ስጡ። እንግዲህ ዛሬ የመጣሁት አንዳንድ ነገር ነው። ትናንትና እንግዲህ ሩታ አብርሽ እኮ ባልተቤቷ እኮ ነው እውነት ለመናገር ማለት ነው እና አንዳንዶቻችሁ ትተሹ የለም ወይ አሁን ስለ አብርሽ ሲጀመር መቶ ምን አስወራሽ ሁሉ ብላችኋታል። እውነት ለመናገር እንዲህ መብቷ እኮ ነው። ጉዶች ባሏ እኮ ነው፣ ባልተቤቷ ነው፣ መብቷ ነው። ስለዚህ መናገር ትችላለች ብዬ ነው ማስበው። እሷ ደግሞ ነጭ ነጩ ነው የምትናገሩ። ሩታን የማደንቃት ነገር ቢኖር ምድባበቅ ምናምን ነገር አታውቅም። እውነት ነው፣ እውነት ነው። ነጭ ነጩ ነው የምትናገረው ብዬ ነው ማስበው። ነጭ ነጩ ነው የምትናገረው እና ነጭ ነጩ ነው የምታወራው። ነጭ ነጩ ነው የምትናገረው እና እነሱ ነገር ይገናኛሉ ልላችሁ ፈልጌ ነው እና ሩታን እንዲዝ ባተቻችኋት ደግሞ ሌላ ነገር ባትሉ ለእናንተም ጥሩ ነው ብዬ ነው የማስበው። ምክንያቱም ነገ ልጅ ስላገኙ ይገናኛሉ፣ ደግሞ አብረው ይሆናሉ። ምን አለች ትሉኛላችሁ። እውነት ነው የምላችሁ፣ ምክንያቱም ምን የምሰማቸው ነገሮች ስላሉ እውነት ለመናገር ምክንያቱም አሁን እሷ እዛ ስለሆነች ከሄርሚላ ጋር የሚሰራው ለብር ለንት ነው ለማገኘት ነው፣ ገባችሁ? እና ሩታ ጋር አሁን ላይ እየተገናኙ ስላልሆነ ወልዳ ወደ ቤት እስከምትመለስ ድረስ ያው ግዴታ መስራት ስላለበት ይሰራ አድርግባቸዋል። እና ለዛ ነው ልላችሁ ፈልጌ ነው። እና ሩታን ዝም ብላችሁ አትተችዋል። እሷ የሴት በላይ ናት፣ የሴት ጀግና ናት፣ እናት። ስለዚህ የሴት በላይ የሴት ጀግና ናት። ምንም ቢሆን ምንም፣ ሁሉን ነገር ጠቀቃ መታቅ ሴት ናት ልላችሁ ፈልጋለሁ። እዚህ ያገጠው እና ይህን ነው ምላችሁ። እውነት ነው የማናገር። ስለዚህ ዝም ብላችሁ ሰውን እንትናት ብሎ ሩታዬ ደግሞ ለወለደች ወለደች የምትሉ ይሄ ምኞታችሁ ይሆን። እግዚአብሔር ይመስገን፣ ደስ ይላል፣ ደስ ይለኛል። ብትወልድ ራሱ ደስ ይለኛል የእኔ እናት። አይገርም እኮ ይሄ ወር ነው ማ የምትወልደው፣ ይሄን ያዝ ነው ወር ነው የምትወልደው፣ ይሄ ነው የምትወልደውና መውለዷማ የማይቀር ነው እናንተንም ባትሉትም ያው አይቀር ዘጠኝ ወሩ ሲደርስ ዱብ ይላል እኮ ይሄማ፣ ውዶች ዬና ይሄን ነው የምላችሁ። እንግዲህ ዛሬ የመጣሁት ሩታዬ ነው ሀሳብ ልሰ ገርሞኝ ነው እኔ ብቻ ነኝ ወይስ እናንተ ማይታችሁ እላችሁ ፈልጌ ነው ማለት ነው። እውነት ሩታ ወልዳለች? ሩታ አኮኮል ሰት ልትወልድ ነው። እንኳን ስትገባ እውነት ሁሉም ሰው ስለሚያውቃት በድብቅ በሆኑ እንኳን ይቀርጿታል። እውነት ለመናገር ይቀርጿታል። ወይኔ ለምን ይቀርጿታል። በአይነኝ ማለት ነው ወዲህ ቢሆን እንኳን ይቀርጿታል። ይህን ነው የማስበው። ይቀርጿታል እና የሚያመልጡ ነገር የለም። ሌላችሁ ፈልጌ ነው። ስለዚህ የት ነው ምላችሁ እነሱ ነገር ይታረቃሉ፣ አንድ ይሆናሉ። ግን እኛ ዝም ብለን ማየት ነው የሩታ ብርታት የሆነና ጥንካሬዋን አሳይታለች። ቁርጥ ናት፣ ብርቱ ናት። ለምን አት አይኖ ብርቱና ጀግንነትን አሳይታለች። አይኖ ግን ደግሞ እ ምንድን ነው የምላችሁ መሰላችሁ ዝም ብለን ማየት መመልከት፣ መጨረሻውን ከዛ በኋላ የሚሆነውን አብረን መመልከት ሻለ ብዬ ነው የማስበው። እንግዲህ ቪዲዮ ባላስረዘምባችሁ ደስ ይለኛል። እወዳችኋለሁ፣ አከብራችኋለሁ። ይህ ቪዲዮ ተመቻችሁ ላይክ ሼር አድርጉ እና ሩታን እንትን አትበሏት፣ አብ በኋላ ምንሽም አይደለም አትናገሪ፣ ምንም አትበዩ፣ ምናምን ምናምን ባትሏት አሪፍ ነው እላቸዋለሁ። ልጅ እንግዲህ ባልተቤቷ እኮ ነው እላችሁ ፈልጌ ነው እና ሩቷ ላይ ዝም ብላችሁ ባትፈርዱባት አሪፍ ነው ወይ እና ተወለድሽም እንኳን ማርያም ማረችሽ ልበል እንጂ። ብዙ ፎቶዎችን አየሁኝ እንዲሁ ከየት ከየት እንደምታመጡት እኮ አላቅም እንዲሁ እውነት ነው፣ የሚወር ነው እኮ ቴቴት እንደ የሚመጣ ላቅም ልጅ ይዛ ምናምን እንዲሁ። እናንተ ልጆች ግን ምን ይሻላቸዋል? ለማንኛውም መልካም ቆይታ አመሰግናለሁ፣ አብራችሁ ስለነበራችሁ ሰላማችሁ ብዚት ይበልል። በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። አቢ ነኝ። አቢ ላይክሽር ሽር ሴብ እያረጋችሁ አበረታታችሁኝ። እንግዲህ የእናንተ ብርታት ያስፈልገኛል። ባይ ባይ። መልካም ምሽት ይሆንላችሁ። እወዳችኋለሁ ብያላችሁበት